ሰላም ሰላም ቤተሰብ እንዴት ናችሁ? እንዴት አመሻችሁ? ደህና ናችሁ? ሰላማችሁ ይብዛ። ያው አምሽቻለሁ። ያው ቪዲዮ ሲለቀቅ ሄደሽ ይብላችሁ የነበረ በጣም ይቅርታ። እንግዲህ ማለት አይቻለሁ፣ ቪዲዮ መስራት አልቻልኩም እና ያው ሀይሚና ብሩኬ ትንሽ ተቦጣብጠዋል። ለዚህ እኮ ነው ለዚህ ነው ሶስተኛ ወገን ከመካከላችሁ አስወግዱ ባካችሁ። በተለያየ ፕራንክ መስራት ትችላላችሁ፣ ግን ፍቅራችሁን እሚነካ ነገር አታድርጉ ብለን ብሩኬም ሃይሚን ተመከሩልነ እባካችሁን። ያው እንግዲህ ዛሬ ሃይሚን ተናዳለች። ያው በሃይሚ የተፈረደን ብያችኋለሁ። ምክንያቱም ሴቶች ስንወድ ስናፈቅር በጣም ስስነን በምናፈቅረው ላይ ምንም አይነት ነገር ማየት አንፈልግም እና ከዛ ከዛ አንጻር ሃይሚ በጣም ነው የተሰማት። አይሰማትም ማለት አይቻልም። በዛ ላይ እች ልጅ ከዚህ በፊት ያደረገችው ነገር ነበረ እና ተደጋገመ። ግን ደግሞ ለዛ ሁሉ ይቅርታ ፕራንክ ነው ከተባለ፣ ፕራንክ ነው። በመጀመሪያ ደረጃ ሀይሚና ብሩኬ ፕራንክ ስትደራረጉ፣ በቃ ልባቸው መሻከር የለበትም። ፕራንክ ነው ከተባለ፣ ወዲያውኑ ከዛ ላይ ፍርጥርጥ ነው አለቀ። ይቅርታቸውን መቀባበል ግዴታ ይላቸዋል። እንዴት ነው? አንዱ ፕራንክ ባደረቁ ቁጥር አንዱ እያዘነ አንዱ ልቡ እየተሰበረ እንደዚህ ብሎ ነገር የለም። በመካከላችሁ እንደዚህ አይነት ቃላት መስማት አንፈልግም። ከህይወት ይውጣ። በቃ ከዚህ በኋላ ለብቻ ሁን ለብቻ ነው። ይህን አንፈልግም እኛ እናንተ ማለት ገና ለብዙ ዓላማ የምንጠብቃችሁ ልጆች ናችሁ። እና ብሩኬ ደግሞ ታገስ፣ ችግር የለውም። ሀይሚ ከልቧ እንዳልሆነ በደንብ ታውቃለህ፣ እኛም እናውቃለን። እንኳን አንተ ስለተናደደች ነው እንጂ በአንተ የሚጨክል ልብ የላትም። አንተም ደግሞ ስለምትናደድ እንጂ በሷ የሚጨክል ልብ የለም። እናውቃለን ለምን ይቅርታይን አልተቀበለችን ብለን እንዳትናደድባት። ለማንኛውም ይህ ሁሉ ነገር በርዶ በሰላም እንደምትመጡ ተስፋ አደርጋለሁ። በእርግጥ ነገሩ ይረዝም ይመስለኛል። ሀይሚ ይህን ነገር ያደረገችው በዛው ፕራንኩልት ቀጥለው ይመስለኛል። ለምን እንደዛልኩኝ? ምክንያቱም ሀይሚም እኮ ፕራንክ አድርጋለች። ፕራንክ እንዳላደረገ ሰው መሆን የለብንም። ከዚህ ጋር ፕራንክ አድርጋለች፣ እሱም ፕራንክ አደረገ፣ እሷም ፕራንክ አድርጋለች። ከዚህ በፊት በጣም ብዙ ፕራንክ ተደራርገዋል። ስለዚህ ፕራንክ የሚደራረግ ሰው ደግሞ ይቅርታ ስትባባሉ ይቅርታቸውን መቀባበል ግዴታ ይላችኋል። እና ሀይንጌ አይዞሽ፣ ተረጋጊ። ብሩክ ይሄን ያደረገው አንደኛ ያው ምን ያክል ትተማመኝብኛለች የሚለውን ነው አላቅም ብዙ ጊዜ ብሩኬ በሀይም ይተማመንባታል ነው የሚል። እና እንግዲህ አንቺንም እንደዛ ሊተማመንብሽ ስለፈለገ ነው። ያ ማለት አልጎዳትም ማለት አይደለም። የምር ጎድቷታል። እዛ ውስጥ ያየችው ነገር ነው የጎዳት። ደግሞ ግን አይዞሽ፣ በቃ ፕራንክ ነው። ብሩኬ እንደዚህ እንደማያደርግ ልብሽ ያውቀዋል። ሀይምዬ ስለተናደደች ነው እንጂ እና ደግሞ ማለት ነው፣ እኛ ነገር አናባብስ፣ እባካችሁ በፈጠራችሁ። አሁንም ቢሆን ማለት ነው ሰው ሰው፣ ግን ሰው ነው አይደል? ለምሳሌ እኛ በጣም ብዙ የማይታየ በደሎችን አድርገን ፈጣሪያችን ይቅር በለን ብለን እንጠይቃለን። እሱም ይቅር ይለናል። ነገር ግን መልሰን ያን ያጠፋ ያጠፋነውን ጥፋት ፈጣሪያችን ብንጠይቀው ይነግረናል። እኔ ረስቸዋለሁ ነው የሚለን። አያችሁ፣ በደላችን ባንዴ ነው የሚደመስሰው። እስትንፋስ የሚሰጠው፣ እስትንፋስ የሚነሳው አምላካችን ማለት ነው። እኛ ግን እንደዛ አይደለንም የምር ሰውን በዛችን መሰረት ተነስተን ወደታችን እንደዚህ መቀርቀር ነው የምንፈልገውና ይሄ መሆን የለበትም። ይቅርታን ትርጉም ልናውቀው ይገባል። ይቅርታ ልብ ሊኖረን ይገባል። ብሩኬ ሶስናን ማምጣቱ ትክክል አይደለም፣ ጥፋት ነው ብለናል። ለጥፋቱ ደግሞ ይቅርታ ጠይቋል። እናንተን ተማምኜ ነበረ ሀይሚ፣ ብታኮርኑ ታስታርቆኛላችሁ ብዬ ነው። እኔ ከቪዲዮ አይታችሁኛል በጣም እየተርበተበትኩ ነበረ። እኔ በሀይሚ ቦታ በሆን የማደርገውን አላቀምሁን ላይ ያለ ነበር አይደል? ብሩኬ እኮ ከትናንትናው ቪዲዮ ልክ እንደ እርጉዝ ሴት ነበር ሲንቆራጠጥ የነበረው። ሀይሚ ሳትመጣ መጣ በፊት ሃይሚ ከመጣች በኋላ ደፈር ደፈር መጫወጫ ነበረ። እና ሀይሚ ደግሞ ስመጣ በጣም ነው የተርበተበታችሁት፣ የደነገጣችሁት ብለሻል። ግዴታ ነው ግዴታ ነው ሀይሚ። አንቺን ለማሳመን የሆነ ያን ነገር ማድረግ ነበረበት። ምክንያቱም ፕራንክ ማለት ማሳመን ነው አደለ? ዝም ብላችሁ ማድረግ ካላችሁ እንዴት ሊታመን ይችላል? የሆነ ማስመሰል እኮ ነው። ፊልም ላይ እንዴት ነው የሚያስመስሉት? ይህ እኮ አጭር የሆነ ሾርት ፊልም በሉት፣ ሾርት ሆኖ ፊልም በቃ ለክ ከፊልም የሚደረገው እኮ ነው የሚያደርጉት። ፊልም ላይ ብዙ ነገር ይደረጋል አይደል? እንደ ባልና ሚስት ሆነው ከሌላ ወንድ ጋር ይሰራሉ ምናምን እና ይህም እንደዛ በሉት። ና እንደተናገርኩት፣ ጥፋቷ ጥፋቱ ያው ሶሲና መምጣቷ ነው። ከዛ ውጭ ግን ፍራንክ እስከሆነ ድረስ እኛም አምነን ልንቀበል ይገባል። አንዳንድ ግን ወዳጅ መስሎ ጠላት። በፈጣሪ ስም የምር ግን አንዳንድ ሰው በጣም መሰሪ ነው። እግዚአብሔር ነምላቸው ላይ ሁላችሁንም ማለት አልችልም፣ ግን አንዳንድ ሰዎች አንዳንድ ሰዎች እኔ እንጃ። ሆን ብላችሁ በቃ እውነቱ እየገባችሁ የሆነ ነገር ጠቅ የምታደርጉ ሰዎች ግን ልቦን አይስጣችሁ። ሁሌም ነገር እንደገነነበት ነው። ብሩክ፣ የታወቀ ነው ይሄ። ሀሚ ምኮፕራንስ አድርጋ ያው ነገር ይገንበታል። ምንም እዚህ ጋር ይሄ ማሽቃበጥም ደብርኬ መደገፍም አደለም፣ ሀቅ ነው ይሄ ነገር፣ እውነት የሆነ ነገር ነው እና በቃ ይቅርታ ብሏል። ሀሚም ደግሞ ነገ ይቅርታውን ትቀበለዋለች። እኛ ማንን ይቅርታ ማንቀበለው እና ነገሩን በናባብሰው መልካም ነው እና ወደ የጨረቃ ፋሚሊዎች ደግሞ አይዞን፣ ነገሩ ወደ ሰላም ይመጣል ብዬ ተስፋ አደርጋለሁ። አሁ ይሆናልም ደግሞ ሰላም ይሆናሉ። ለማንኛውም